ኢየሱስ ክርስቶስም ሰላም እላችኋለሁ። የእግዚአብሔር ሰላም እና ጸጋ ይብዛላችሁ። ጌታ ሲባርካችሁ፣ ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ዛሬ ደግሞ እንግዲህ የገላትያን መጽሐፍ ለማጥናት ወይ ደግሞ ለመማር ለማስተማር ከእናንተ ጋር በዚህ ስላለው በጣም ጌታን እጅግ አድርጌ አመሰግናለሁ። እግዚአብሔር ይመስገን። ምክንያቱም ይሄ ቃል የታመነ ነው። ይሄ ቃል የተከበረ ነው። ይሄ ቃል ነፃ የሚያወጣ ነው እና ደግሞ መንፈስም ሕይወትም አለበት ይላል መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል መንፈስም ሕይወትም አለበት። ስለዚህ የሚሰማው ሁሉ ምን ያገኝበታል? ሕይወት ያገኝበታል። የሚሰማው ሁሉ ሕይወት ላጣው ነገር ነፍስ እንዲኖረው ያደርጋል ማለት ነው እና እና እንኳን ኃጢአተኞች ሳላችሁ ወደዳችሁ እግዚአብሔር የሚለውን ያገኘ ነው ከመጽሐፍ ቅዱስ ላይ ነው እና ሙታን በነበርን ጊዜ ከዚህ መጽሐፍ በተሰበክ ነው። በእውነተኛ በሆነው በናዝሬቱ በጌታ በኢየሱስ ክርስቶስ አምኖ በመዳን ያገኘነው ትልቁ የሰው ልጅ ድኅነት፣ ትልቁ ሰላም፣ ትልቁ እረፍት ከዚህ ነው የሚገኘው ማለት ነው። ጌታ ይባረክና ሁላችሁንም ሰላም ላለው ጌታ ኢየሱስ ይባርካችሁ። ዛሬ እንግዲህ የገላትያ መጽሐፍ ትንሽ መግቢያውን ልበልና ከዛ ወደ ዋናው ሀሳቤ እገባለሁ። ምክንያቱም ለምንድን ነው የገላትያ መጽሐፍን የመረጥሽው? እኔ ሰባኪ ነኝ፣ ግን የገላትያ መጽሐፍን እንድንማር የፈለግኩበት አንዱ መሰረት ነው። የገላትያ መጽሐፍ ማለት የክርስትና መሰረት ነው። ለምሳሌ ሮሜን መጽሐፍ ብንወስድ ዶክትሪን ነው፣ ስለ ዶክትሪን ነው የሚያወራው። ስለ ቆርንጦስ መጽሐፍን ብንወስድ የቆርንጦስ መጽሐፍ የሰዎችን ልብ ለማቅናት ነው እና ይሄ ገላትያ ግን መሰረት ነው። ስለዚህ ኢየሱስ ክርስቶስ መሰረታችን ነው እና በዛ በተመሰረትነው መሰረታችን ላይ ማንም ምንም አይነት ሰው ገብቶ ቢሆን ሰው ቢሆን የሆነ ነገር ቢሆን በፍጹም መሰረታችን እንዳይናጋ ይሄ መጽሐፍ ለኛ ተጽፎልናል፣ ለትምህርታችን ማለት ነው። ጌታ ይባረክ አሜን። ስለዚህ ዛሬ እንግዲህ ከመግቢያው ጀምሬ ሳነሳ የገላትያ መጽሐፍ ጳውሎስ በጣም ስለራሱ ሁሉም ቦታ ላይ ነው የሚጽፈው። ምክንያቱም እሱ ከሐዋርያቶቹ ኢየሱስ ክርስቶስ በነበረበት ዘመን ከሐዋርያቶቹ የተመረጠ ስላልነበረ ኢየሱስን በሥጋ በአካል አላየውም። እሱ ሐዋርያ ሊሆን አይችልም እየተባለ ይባል ስለነበረ እሱ ቀድሞ ስለ ሐዋርያነቱ ኢየሱስ ክርስቶስ እንደመረጠው እንዴት እንዳገኘው የኢየሱስ ክርስቶስ ባሪያ እንደሆነ፣ አገልጋይ እንደሆነ በደንብ አድርጎ ምን ይላል ይናገራል ማለት ነው። እና በጣም የሚገርመው ነገር ግን ጳውሎስ ሁሉም ቦታ ላይ ሄዳችሁ ስታዩ በክርስትናው ያላቸው ፖዚሽንን ይናገራል። ጳውሎስ ስለራሱ ከተናገረ በኋላ ሁልጊዜ አማኙ ያለውን ፖዚሽን ይናገራል። አማኙ ምንድን ነው ያለው? ከሰላም ተቀጥሎ ያለውን ፖዚሽን ያለውን የትኛው መብቱ የክርስትና መብቱ? ቆሮንጦስ ላይ ሄዳችሁ ስታዩ በጣም ብዙ መብታቸውን ይገልጽላቸዋል። ነገር ግን ገላትያ ላይ በጣም አስደናቂ ነገር የምታዩት የገላትያ መጽሐፍ ምዕራፍ ምዕራፍ አንድ ከቁጥር አንድ እስከ አምስት ድረስ ስለ ስለ ራሱ ይናገርና ስለ ራሱ ሜስ ስለ አገልጋይነቱ በክርስቶስ ኢየሱስ እንደተመረጠ በእግዚአብሔር እንደተመረጠ ከተናገረ በኋላ ሰላምታውን ካቀረበ በኋላ ዳይሬክት ፍላይት ነው እንግዲህ ወደ ገላትያ ሰዎች መልእክት የሚገባው ማለት ነው። እና እንግዲህ ጳውሎስ ይሄ መጽሐፍ ቅዱስ መቼም ማወቅ አለብንና ጳውሎስ ይህንን መጽሐፍ የጻፈው የመጀመሪያ መጽሐፉ ነው ተብሎ በመጽሐፍ ቅዱስ አስተማሪዎች ይታወቃል። እና የመጽሐፍ ቅዱስ መጀመሪያ የጻፈው ደብዳቤው ከደብዳቤዎች ሁሉ የመጀመሪያዎቹ የገላትያ ደብዳቤው ነው። በጣም ደስ ይላል ሰው። እኔም እናንተም እድለኞች ነን ማለት ነው። ምክንያቱም መጀመሪያ የጻፈውን ደብዳቤ ነው አሁን የምንማረው የምናጠናው ማለት ነው። ክብር ለጌታ ይሁንና የሚገርማችሁ ነገር ጳውሎስ ሰላምታውን ጨርሶ ንግግሩን እንትን ካለ በኋላ ወዲያውኑ እንደ ቅድም እንደነገርኳችሁ ስለ ፖዚሽን ስላላቸው መብት ስላላቸው ነገር ሳይናገር ወዲያውኑ ገላትያ ምዕራፍ አንድ ቁጥር ስድስት ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል። አይገርማችሁ፣ ጳውሎስ በጣም በጣም የተደነቀበት መጽሐፍ ደግሞ እንዴት እንደዚህ ፈጥናችሁ ወደ ልዩ ወንጌል ልትመጡ ቻላችሁ ብሎ የተናገረበት አንዱ በጣም የተገረመበት ምንድን ነው ካላችሁት እነዚህ ሰዎች ጳውሎስ ነው ራሱን የሰበከላቸው። ሌላ ሰው ማንም አልሰበከላቸውም። የገላትያን ሰዎች እራሱ ጳውሎስ ነው የሰበከላቸው የመዳንን መንገድ ያሳያቸው ሰው በክርስቶስ ኢየሱስ አምኖ በመዳን ብቻ ድነትን እንደሚያገኝ፣ ጽድቅን እንደሚያገኝ፣ ጽድቁ ክርስቶስ እንደሚቆጠርለት በደንብ አድርጎ እዚህ ጋር ጳውሎስ ሰብኮላቸዋል። እና እነዚህ ሰዎች ናቸው እንግዲህ ዞር ሲል ጳውሎስ ወዲያውኑ ወደ ልዩ ወንጌል ይለዋል። እዚህ ጋር አንድ ልብ እንድንል የምፈልገው ነገር ምንድን ነው ሰው ሌላ ነገር ሲጨምር በክርስቶስ ኢየሱስ ላይ ሕግ ቢሆን ኦኬ፣ የራስ ስራ ቢሆን ማንኛውንም ነገር በእግዚአብሔር ፊት ለጽድቅ ወይ ደግሞ በእግዚአብሔር ፊት የሆነ ነገር ለመጨመር ባሰበ ጊዜ ልዩ ወንጌል ነው የሚለው እግዚአብሔር። ይሄ ልዩ ወንጌል ነው። ምክንያቱም በክርስቶስ ኢየሱስ ተጨርሶ ያለቀለትን እንዲሁ በጸጋው ይለዋል። በክርስቶስ ጸጋ እናንተን የጠራችሁ እነዚህ ሰዎች የተጠሩት በክርስቶስ ኢየሱስ ጸጋ ነው። በራሳቸው አይደለም፣ በህግ አይደለም። ኦኬ። ነገር ግን በጣም የሚገርምና አስደናቂው ነገር ምንድን ነው? ገላትያ ሰዎች የተናወጡበት አንዱ የገቡባቸው ሰዎች ምንድን ነው ያሉት? ህግን መጠበቅ አለባችሁ እናንተ። አሁን ምንም ችግር የለም፣ በክርስቶስ ኢየሱስ አምናችኋል። አዎ መዳንን አግኝታችኋል። ትክክል ነው። ነገር ግን ይሏቸዋል። አያችሁ፣ የስህተትን ትምህርት የሚያመጡ ሰዎች የያዛችሁትን ነገር አይደለም የሚያስለቅቋችሁ። በያዛችሁበት ነገር ላይ ይችን ግን ብትጨምርበት፣ ይችን ነገር ግን እንደው ብለው ነው አስተካክለው ነው። እና እነዚህ ሰዎች ክርስቶስን አምናችኋል፣ ልክ ናችሁ። ነገር ግን ልክ እኛ የሙሴን ሕግ እንደጠበቅን ልክ እኛ የሙሴን ሕግ ስንጠብቀው እንደኖርን እንደገናም ደግሞ የአብርሃምን ግርዘት እንደተቀበልን እናንተ አሕዛብ ስለሆናችሁ አሁን የሚቀራችሁ ሁለት ነገር አለ ይሏቸዋል። እነዚህ ሁለት ነገሮች ምንድን ናቸው ሲባል አንደኛው ሰው በክርስቶስ ኢየሱስ አምኖ የሚቀበለው መዳን ነው። ሁለተኛው ደግሞ የአብርሃም የተሰጠው ኪዳን ግርዘት ነው። አብርሃም ዘፍጥረት 12 ላይ እግዚአብሔር ጠርቶ ሲነግረው ያ የተቀበለው ኪዳን እሱ። ሶስተኛው ደግሞ ሕግ ነው። እንግዲህ በሙሴ ሕግ ተሰጥቷል። አይሁዳውያኖች ምንም ችግር የለባቸውም። ምንም ጥያቄ ጥርጥር የለባቸውም። በሕጉ በደንብ አድርገው ያምናሉ፣ ይቀበላሉ። እንዲሁም ደግሞ በግርዘት ያምናሉ። ከሕግ በፊት ግርዛት ነበር። ከግርዛት በኋላ ሕግ ነው የመጣው እግዚአብሔር እነዚህን ነገሮች አልሰጠም፣ በትክክል ሰጥቷል። እግዚአብሔር እነዚህን ነገሮች እንዲጠብቁ አድርጓል። በተደጋጋሚ መጽሐፍ ቅዱስ ይናገራል። ነገር ግን በጣም የሚገርመው ነገር ክርስቶስ ከመጣ በኋላ እነዚህ ነገሮች በሰው ህይወት ላይ አያስፈልጉም። ምንድን ነው የሚያስፈልገው ብሎ የሰበካቸው ጳውሎስ ጸጋና ጸጋ ብቻ ነው። ምክንያቱም እናንተ የተጠራችሁት በክርስቶስ ጸጋ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሰው በአሁን ሰዓት ህግ መፈጸሙ ወይ ደግሞ መገረዙ ምንም ለሱ ጥቅም የለውም። ለሱ ጥቅም የሚሆነውና እነዚህ ህግንና መገረዝን ጠቅልለው የሚያኖሩለት ወይ ደግሞ ጠቅልለው የሚሸፍኑለት ከበር የሚያደርጉለት ነገር ምንድን ነው ካልን ሰው በክርስቶስ ኢየሱስ አምኑ በመዳኑ ብቻ ነው እና ይህንን ወንጌል ሌላ ሰው እንኳን ሰብኮላቸው ቢሆን ትንሽ ጳውሎስ ጥርጣሬ ውስጥ ይገባ ነበረ። ምክንያቱም እንዴት አድርገው ቢሰብኩላችሁ ነው አላለም፣ ጳውሎስ እንደ ልዩ ወንጌል ፈጥናችሁ ነው የሚለው። አይ ቲንክ እነዚህ ሰዎች አዲስ ክርስቲያኖች ናቸው፣ ምክንያቱም ፈጥናችሁ ይላቸዋል። ወዲያውኑ ነው እነዚህ ሰዎች ገብተው፣ አይ በቃ ይህን ማድረግ አለባችሁ፣ መገረዝ አለባችሁ፣ ህግ መጠበቅ አለባችሁ ብለው አወኳቸው ይሏል ሁካታን የፈጠሩት እና ጳውሎስ ግን ይህንን ጉዳይ አላመቻመቸም። ዛሬ የምናየው ከአንድ እስከ አስር ባለው ለተወሰነች ደቂቃ ነው። ክብር ለእግዚአብሔር ይሁንና እንግዲህ ቁጥር ስድስት ላይ እንደዛ ብሎ ወንጌሉን ይጀምራል ማለት ነው እና የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ ይላል። አያችሁ ሰው የክርስቶስን ወንጌል ነው የሚያጣምመው። ክርስቶስ ኢየሱስ በሰራው ስራ ላይ የሆነን ነገር የራሴን ነገር እጨምራለሁ ካለ በራሴ። አሁን ብዙ ሰው ሰው በክርስቶስ ኢየሱስ አምኖ ይድናል፣ ምንም ያንተ ተጨማሪ ነገር አያስፈልግም ሲባል በጣም ብዙ ሰው ኮንፊውዝድ ይሆናል። ኖ እንዴ ለመጽደቅማ መስራት አለብኝ ይላል። ኦኬ፣ ታዲያ ክርስቶስ ለምን ሞተ? ለምን ታዲያ ክርስቶስ መጣና ዋጋ ከፈለ መምጣት አይጠበቀውም ነበር እኮ መሞት አይጠበቀበትም ነበር እኮ ስለዚህ ዋጋ የከፈለው ክርስቶስ ስለኛ ለምንድን ነው ሲባል እኛ ምንም አይነት ስራ ለመዳን ሰው ከዳነ በኋላ ኦፍኮርስ የዳነውን ህይወት ይኖራል አለ የፍቅር ህግ አለ ኦኬ ነገር ግን ለመዳን ብሎ ግን የሚያደርጋቸው ነገሮች ግን የሉ። እግዚአብሔር ይህንን አላስቀመጠልንም። እግዚአብሔር ይህንን አልነገረንም፣ አላስቀረልንም በፍጹም ምክንያቱም ህግ በክርስቶስ ተፈጽሟል ይላል። ክብር ለእግዚአብሔር። ኢየሱስ እንደዚህ አለ፣ እኔ ህግን ልሽር አልመጣሁም እና ህግን ልፈጽመው። ብዙ ሰዎች ህግ አልተሻረም፣ ህግ እኮ በፍጹም አልተሻረም ብለው ይከራከራሉ። ልክ ናቸው። ህግ አልተሻረም፣ ነገር ግን ህግ ተፈጽሟል ተፈጽሟል ማለት ተፈጽሟል ቀጣይነት እንኳን የለውም። እና እና ታዲያ ሰው እንደ መረን ሆኖ ይኑሮ ወይ ህግ ሳይጠብቅ ይኑሮ ወይ ኖ እግዚአብሔር እንደዛ አይነት መርህ የለውም። ነገር ግን ለመዳናችንም ሆነ እግዚአብሔር ፊት ለመቅረባችን ምንም አይነት ስራ እኛ እንድንሰራ አልተጠራንም መዳን የሚባለው ህይወት ላይ የትኛውንም ነገር አድ እንድናደርግ የእግዚአብሔር ፈቃድና ፍላጎት አይደለም ማለት ነው እና እነዚህን ሰዎች ሲያውቋቸው፣ እነዚህን ሰዎች ዛሬም ደግሞ በቤተ ክርስቲያን ምናልባት ህግ እየተሰበክን ላለን ሰዎች ይሄ በጣም ይጠቅመናል ብዬ አምናለሁ። ምክንያቱም ዛሬ በጣም ብዙ ነገሮች ተቀላቅለው ብዙ ነገሮች ተደባልቀው ነው ያሉት። እና አንዱ ከተደበላለቀው ነገር ምንድን ነው ካልን በቤተ ክርስቲያን ውስጥ ሕግና ጸጋ እየተሰበከ ነው ያለው። ልክ ግን አይደለም። ምክንያቱም ማወቅ አለብን፣ የብሉይ ኪዳን ቃል አይሰበክም? ይሰበካል፣ እንሰብካለን፣ ይሰበካል፣ ወደፊትም ይሰበካል፣ ለትምህርታችን ስለተጻፈልን። ነገር ግን ድነታችን ላይ ምንም አይነት ነገር አይጨምርም። መሰረታችን ላይ ምንም አይነት ነገር አይጨምረውም፣ አይቀንሰውም። ክብር ላይ ኢየሱስ ሲሆን፣ እንደውም እኛ ከዛ ከዛ ክርስቶስ ከመሰረተን ወይ ደግሞ ክርስቶስ ካስቀመጠን ስፍራ ላይ ወደ ልዩ ወንጌል ፈቀቅ ማለት ስንጀምር የዛን ጊዜ መሰረታችን መናወጥ ይጀምራል ማለት ነው። የዛን ጊዜ መሰረታችን መናወጥ ይጀምራል። ስለዚህ መሰረታችን እንዳይናወጥ የተሰጠንን በክርስቶስ ኢየሱስ የተሰጠንን የተደረገልን ፖዚሽን ልንጠብቀው ይገባል ማለት ነው እና መጀመሪያ እስኪ ሁላችንም ወደ መጀመሪያው እንድንመለስ እፈልጋለሁ። መጀመሪያ ጌታ ኢየሱስ ክርስቶስ ስንሰበክ ገና ጌታን ከማግኘታችን በፊት አይታችኋል። ሁሉም ሰው የሚሰብከው ምንድን ነው? በቃ አንተ ብቻ እመን እንጂ ትድናለህ። አንተ ብቻ እመን እንጂ ትጸድቃለህ። አንተ ብቻ እመን እንጂ የዘላለምን ሕይወት ታገኛለህ። ከዛ እየቆያችሁ ስትመጡ የሆነ ነገር ሊጨምሩ ይፈልጋሉ። የሆነ ነገር በድነታችን ላይ የሆነን እንዲኮ መስራት አለብህ፣ እንዲኮ ማድረግ አለብህ፣ ገንዘብ መስጠት አለብህ፣ ድሃ ማብላት አለብህ፣ ድሃ ማጉረስ አለብህ። በፍጹም ይሄ ድነታችን ላይ አይጨመርም፣ አይቀነስም። ድሃ ማብላት እናበላለን። ለተቸገረ፣ ለተራበ፣ ለተጠማ ምን ላለን እንሰጣለን። ክብር ለእግዚአብሔር ይሁን። እግዚአብሔር ከባረከላን ሰዎችን እንባረካለን። ድነታችን ላይ ግን አንጨምርበት። ሰው ለመዳን ብሎ መልካም ስራ ይሰራል። ከዳነ ግን ይሰራል። እራሱ ውስጣችን ያለው የእግዚአብሔር መንፈስ ቅዱስ ነው። ጻድቅ ነው፣ ደግሞ ለሰዎች ይራራል፣ ደግሞም ለሰዎች ያዝናል። ስለዚህ ክብር ለእግዚአብሔር ይሁን። አሜን። ስለዚህ እነዚህ ሰዎች ለዛ ነው ጳውሎስ በቁጣ ነው፣ እንዴት ፈጥናችሁ ወደዚህ ልዩ ወንጌል እንደተቀየራችሁ እደነቃለሁ ይላል። ይደንቀኛል። ክርስቶስን በዓይናቸው የሳለላቸው እንመጣበታለን። እሱን ማለት ነውና ክርስቶስን በዓይናቸው እስከሚሳል ድረስ የሰበከላቸው የወንጌላዊ አርበኛ ነው ጳውሎስ። ከኔ ማጅን ክርስቶስን በዓይናችን የሚሰብኩልን የሚስሉልንን እግዚአብሔር በጌታ በኢየሱስ ስም ያብዛልን። አሜን እኛም ደግሞ የምንስል እንድንሆን ለትውልድ ከትውልድን ግራ የምናጋባ ሳንሆን ትውልድን የምናወዛግብ ሳንሆን፣ ነገር ግን ለትውልዱ የምንጠቅም ትውልዱን ደግሞ በትክክለኛ መሰረት ላይ ቆመው ከዛ መሰረት ሳይነቀንቅ ከዛ መሰረት ሳይናወጥ እንዲኖር የምናደርግ ሰባኪም ወንጌላዊም እንዳያደረግ እግዚአብሔር ጸልያለሁ። ክብር ለእግዚአብሔር ይሁንና በጣም የሚገርምና በጣም አስደናቂው ነገር ይህንን ተናገር ይጨርሳለሁ። ጌታ ይባረክ። ጳውሎስ እንደዚህ ይላል እንግዲህ እኛ የምንፈራቸውን የምንንቀጠቅጠላቸውን መላእክቶች፣ ዛሬ አንዱ መላእክትን ካላከበርክ፣ መላእክትን ካላመለክ፣ መላእክትን የምንባልበት ጊዜ ላይ አለን። እና ግን ጳውሎስ በድፍረት ማለት ነው ይሄ ወንጌል ምን ያህል ሲሪየስ እንደሆነ የክርስቶስ ኢየሱስ የጸጋ ወንጌል ምን ያህል ከባድ እንደሆነ የምታውቁት እንዲላችኋል። ቁጥር ስምንት ላይ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አይገርማችሁም? ወዳጆቼ እርግማን ሲባል ስለ እንትን አደለም፣ ያወራው ይሄ ባጭር ያስቀርሽ። አሁን አበሻ እርግማን ሲባል ብዙ ጊዜ እርግማን የሚመጣለት አይሳካልሽ፣ እንደዚህ ሁኝ፣ አደለም ክርስቶስ ስለ እኛ እርግማን ሆኗል ነው የሚለው፣ መጽሐፍ ሲናገር አይደለም። እርግማን ማለት ከመስቀሉ በፊት፣ ከመስቀሉ በፊት ይሁን ማለት ነው። ክርስቶስ የእኛን እርግማን የወሰደው ከመስቀል በኋላ ነው። እኛ ከኃጢአት የተዋጀነው ከመስቀል በኋላ ነው። ኢየሱስ ክርስቶስ ከተሰቀለልን፣ ከሞተልን፣ ከተነሳልን በኋላ ነው ይሄንን ድነታችን የተፈጸመው ይሄ ድነታችን ይሄ መርገማችን የተወሰደልን ማለት ነው። ክርስቶስ ስለ ስለኛ እርግማን ሆኗል ይላል የእግዚአብሔር ቃል ሲናገር። ጌታ ይባረክ፣ ሃሌሉያ አሜን። ስለዚህ እኛ ብንሆን አለ እኔ ሐዋርያው ብሆን እኔ ወንጌላዊው ብሆን እሱን ተውት አላቸው መላእክቶች እንኳን ልዩ ወንጌልን ይዘው መጥተው ሊያናውጧችሁ ቢፈልጉ የተቆረጡ የሆኑ የተረገሙ የሆኑ ከመስቀል በፊት እንሆን እኛም የምንሆን መላእክቶችን ቢሆኑ እንደዛው ብሎ ጳውሎስ በጣም ሲሪየስ በሆነ ነገር ነው የሚናገረው ማለት ነው። እና ዛሬ በጣም እንደሚገርመው ቁጥር አስር ላይ እንደዚህ ብሎ ይዘጋዋል ጳውሎስ፣ ሰው ወይስ እግዚአብሔርን አሁን እሺ አሰኛለሁ? አያችሁ፣ አሁን ጳውሎስ ለእግዚአብሔር የተመረጠ ሰው ባይሆን ኖሮ ልክ አሁን የሆነ ሰውዬ መድረክ ላይ ወጥቶ ህግን ጠብቁ፣ ምናምን አድርጉ፣ እንደዚህ በሉ፣ እንደዛ በሉ እያለ ሲጮህ ፓስተሩ ልክ አይደለህም አይለው? አይለው። ዋው ዛሬ እኮ የሰበከው እንደዛ ነው የሚል። ጳውሎስ ግን እነዚህ ገብተው ያወኳችሁን ሰዎች ከተጠራችሁበት ከማንነታችሁ ከዳናችሁበት ከዚህ ወንጌል ፈጥናችሁ ወደ ሌላ ወንጌል እንድትሄዱ ያደረጋችሁ ሰዎች ላስደስት አይደለም የመጣው፣ ልክ ናችሁ ሌላቸው አይደለም የመጣውት ይላቸዋል። በፍጹም ልክ አይደሉም። ልክ ልክ ስላልሆኑ ጳውሎስ እንደዚህ አለ፣ እኔ ሰው ደስ ላሰኝ አልመጣው። ጌታ ይባረክ። ሰውን ከምናስደስት እግዚአብሔርን የምናስደስት እንድንሆን የእግዚአብሔር ፈቃድና ሐሳብ ነው። ስለዚህ የሰው አገልጋይ አይደለንም። እኛ ሰው እናገለግላለን፣ ግን የሰው አገልጋዮች አይደለንም። የእግዚአብሔር አገልጋዮች እስከሆነን ድረስ የእግዚአብሔርን ሀሳብ፣ የልቡን ፈቃድ፣ ትክክለኛ ፒዩር የሆነውን የእግዚአብሔርን ፍላጎትና የጸጋውን ወንጌል እንድንሰብክ እግዚአብሔር ይርዳን። አሜን። ስለዚህ ዛሬ አጠር አድርጌ ይህንን ሀሳብ ስጠቀልለው፣ እንዳይረዝምባችሁ ቪዲዮ እንዳይረዝምባችሁ አጠር አድርጌ እናሳብ ስጠቀልለው፣ ምንድን ነው የሚሆነው ስትሉ ከዛሬ ከአንድ እስከ አስር ያየ ነው። እንግዲህ ጳውሎስ ለእነዚህ ሰዎች ምን ያህል ሲሪስ እንደሆነ ገና ከመግብ ተቆጥቶ በጣም እንዴት ከዛ ክርስቶስን ከሰበኩላችሁ ከዛ ወንጌል ወደ ልዩ ወንጌል ወደማይታወቅ ወንጌል ልዩ ነው በቃ ህግ፣ ጸጋ ላይ ህግ የሚጨመር ከሆነ ልዩ ወንጌል ነው። የተለየ ነው። እግዚአብሔር የማይፈልገው የማይመርጠው። እንግዲህ ጳውሎስ ቢቆጣም በውስጡ ያለው የእግዚአብሔር መንፈስ ነው እየተቆጣ ያለው፣ በስጋዊ ማንነቱ አይደለም ጳውሎስ የተቆጣ ያለው። ሰው በስጋ ሊቆጣ ይችላል ሊበሳጭ ይችላል አይደለም። ጳውሎስ ግን በጣም ውስጡ የነበረው የእግዚአብሔር መንፈስ ይነድ ነበረ እና ልክ እንዳልሆኑ በትክክል እየተጣመመ መንገድ ላይ እየሄዱ እንደሆነ ጳውሎስ ይናገራል ማለት ነው። እና ክብር ለእግዚአብሔር ይሁን። በጣም ብዙ እንደተጠቀማችሁ አምናለሁ፣ ወይም ብዙ እንደምትጠቀሙ አውቃለሁ። ከዚህ በኋላ ቪዲዮንም ገብታችሁ የምትሰሙ ሰዎች፣ አሁንም ላይቭ ላይ አንዳንድ ሰዎች አያለሁ። ጌታ ኢየሱስ ሲባርካችሁ ተባረኩ። እግዚአብሔር ይርዳን። አሜን። በተተከልንበት በክርስቶስ ኢየሱስ መሰረት ላይ ሆነን ይህንን የጸጋ ወንጌል እያጣጣምን ይህን የጸጋ ወንጌል ለትውልድ እያደረስን የምንኖርበትን እግዚአብሔር ጸጋ ይርዳን፣ እላለው። ጌታ ኢየሱስ ይባርካችሁ። እኔ የታችሁ ሄቨን ከስዊድን ነው ማገለገላችሁ። ደግሞ ክፍል ሁለትን ይቀጥላል። ይሄ ክፍል አንድ ነው። ክፍል ሁለት ደግሞ ይቀጥላል። ክፍል ሁለትን ደግሞ እና ያለን አላውቅም፣ ግን እና ያለን ይቀጥላል። ጌታ ይባረክ። ይሻለው